የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያ ምርሶቹን እናስደምጣቸዋለን። የሻለቃ ኃይለ ገብረሥላሴ ቦታ ላይ የሊዝ ጨረታ ወጣ። ከሰራተኞች ደሞዝ ተጨማሪ ክፍያ ሊቆረጥ መሆኑ ተሰማ። ሕገወጥ የነዳጅ ግብይት ግማሽ ሚሊዮን ብር ማስቀጣት ጀመረም። ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋምን መዝጋት አስር ሺህ ብር ያስቀጣል ተባለ። አዲስ አበባን ጨምሮ በአንዳንድ ትላልቅ ከተሞች ኮሌራ መከሰቱን የጤና ሚኒስትሯ አመኑ።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 የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ የወር ደመወዝ ላይ ክፍያ እንዲፈጽሙ የሚያስገድድ ድንጋጌ ተካትቷል። የተወካዮች ምክር ቤት መጋቢት 9 ቀን 2017 ዓ.ም ባደረገው መደበኛ ስብሰባ የምክር ቤት አባላት በረቂቁ ላይ ለ8 ደቂቃ ያህል ከተወያዩበት በኋላ ለምክር ቤቱ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ለዝርዝር እይታ ተመርቷል። በረቂቅ አዋጁ ማብራሪያ ላይ በቅድመ አደጋ በአደጋና በድህረ አደጋ ወቅቶች ለሚወሰዱ የአደጋ ስጋት ቅነሳ ምላሽና መልሶ ማቋቋም የሚሆን የኢትዮጵያ አደጋ ስጋት ምላሽ ፈንድ መቋቋሙ ተገልጿል። የኢትዮጵያ አደጋ ስጋት ምላሽ ፈንድ ፈጣን፣ አስተማማኝ፣ ተገማችና የአደጋ ስጋት ምላሽ ፈንድ ስርዓትን በሀገር በቀል አቅም ዜጎች፣ ማህበረሰቡና ተቋም እርስ በርስ በመደጋገፍ የአደጋ ስጋትን የመከላከል የማቅለል የዝግጁነት የምላሽ የማገገምና በተሻለ ሁኔታ መልሶ ማቋቋም ላይ ማህበራዊ ኃላፊነታቸውን እንዲያበረክቱም ለማስቻል ትልም የያዘ ስለመሆኑም ተብራርቷል። ፈንዱ ከሰራተኞች ደሞዝ ላይ ከሚቆረጥለት ገቢ በተጨማሪ ባንኮች፣ አነስተኛና ጥቃቅን የፋይናንስ ድርጅቶች ከሚሰጡት የብድር መጠን ላይ፣ የዲጂታል ባንኪንግ አገልግሎት ተጠቃሚዎች ከሚከፍሉት የአገልግሎት ክፍያም፣ የኢንሹራንስ ኩባንያዎች ለሚሰጡት አገልግሎት ከሚሰበስቡት የፕሪሚየም አረቦን ክፍያና ከማንኛውም የአክሲዮን ዲቪደንድ ድርሻ እንደሚሰበስብ ተመላክቷል። በተጨማሪም ከበረራ ትኬት ሽያጭ፣ የቴሌኮሙኒኬሽን አገልግሎት የሚሰጡ ድርጅቶች ለድምፅና ለዳታ አገልግሎት ከሚያስከፍሉት የአየር ሰዓት ዋጋ፣ ከፓስፖርትና ከቪዛ አገልግሎት ክፍያ፣ የነዳጅ ሽያጭ አቅራቢ ድርጅት ከሚያገኘው ገቢ ማንኛውም የንግድ ፍቃድ በሚወጣበትና በሚታደስበት ጊዜ በቁርጥ የሚታሰብ እንደሆነም በረቂቁ ተካትቷል። የሻለቃ ኃይሌ ገብረሥላሴ ቦታ ላይ የሊዝ ጨረታ ወጣም። ሻለቃ ኃይሌ ገብረሥላሴ ለሆቴል ግንባታ ተረክቦት በነበረ ቦታ ላይ የሊዝ ጨረታ ወጥቷል። በጉራጌ የወልቅጤ ከተማ አስተዳደር ቀደም ሲል ተፈራ ሆቴል ተብሎ ይጠራ የነበረውን ሆቴል በማፍረስ ለሻለቃ ኃይሌ ገብረሥላሴ ለሆቴል ግንባታ ካለጨረታ ያስረከበ ቢሆንም ሻለቃ ኃይሌ ገብረሥላሴ ወደ ግንባታ ሊገባ አልቻለም። አቦል ዜና ከከተማ አስተዳደሩ ማህበራዊ ድረገጽ እንደተረዳችው ሻለቃ ኃይሌ ገብረሥላሴ ከከተማ አስተዳደሩ ተረክቦ ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት የመሠረት ድንጋይ ያኖረበት ቦታ ላይ የሊዝ ጨረታ ማስታወቂያ ወጥቶበታል። በጨረታ ማስታወቂያው ላይ እንደተገለጸው በማዕከላዊ ኢትዮጵያ ክልል የጉራጌ ዞን ዋና ከተማ በወልቂጤ ከተማ አስተዳደር ቀደም ሲል ተፈራ ሆቴል ተብሎ ይጠራ በነበረው በከተማው መሃል ላይ የሚገኝ 5333 ካሬ ሜትር ስፋት እንዳለው ተገልጿል። ሕገ ወጥ የነዳጅ ግብይት ግማሽ ሚሊዮን ብር ማስቀጣት ጀመረም። ሕገወጥ የነዳጅ ግብይት ላይ እስከ ግማሽ ሚሊዮን ብር የሚደርስ ቅጣት የሚያስጥል አዋጅ ተግባራዊ ተደርጓል። የህዝብ ተወካዮች ምክር ቤት ጥር 1 ቀን 2017 ዓም ያጸደቀው የነዳጅ ውጤቶች ግብይት ስርዓት አዋጅ ከመጋቢት ወር 2017 ዓም ጀምሮ ተግባራዊ ሆኗል። ይህ አዋጅ በነዳጅ ግብይት ላይ የሚፈጸሙ ህገወጥ ድርጊቶችን ለመቆጣጠር ከፍተኛ የገንዘብ ቅጣትና የስርዓት እርምጃዎችን ያስቀምጣል። አዲሱ የነዳጅ ውጤቶች ግብይት አዋጅ 1363/2017 በተለይም በሕገ ወጥ የነዳጅ ግብይት ተዋናዮች ላይ እስከ 500000 ብር የሚደርስ ቅጣት እንደሚጥል ተገልጿል። የነዳጅ ውጤቶችን ከተፈቀደው ቦታ ውጪ ያከማቸው ወይም ያለአግባብ ሲሸጥ የተገኘ ማንኛውም ሰው የተያዘው ነዳጅ ተወርሶ እስከ 5 ዓመት በሚደርስ እስራትና ከ350000 እስከ 500000 ብር በሚደርስ መቀጮ ይቀጣል። በመንግስት ቁጥጥር ስር ያሉ የነዳጅ ውጤቶችን መንግስት ከተመነው በላይ የሸጠ ሰው ለመጀመሪያ ጊዜ ሲያጠፋ ከ350 ሺህ እስከ 500 ሺህ ብር፣ በተደጋጋሚ ሲያጠፋ ደግሞ እስከ አምስት ዓመት በሚደርስ ጽኑ ስርዓትና ከ350 ሺህ እስከ 500 ሺህ ብር በሚደርስ መቀጮ ይቀጣል። ከዚህ በተጨማሪ የነዳጅ ማደያ በሌለባቸው አካባቢዎች ያለ ፍቃድ ነዳጅ ሲሸጥ የተገኘ ሰው እስከ 5 ዓመት በሚደርስ እስራትና ከ350 ሺህ እስከ 500 ሺህ ብር በሚደርስ መቀጮ እንደሚቀጣ ነው አቦል ዜና ያገኘው መረጃ የሚያመላክተው። ቀደም ሲል የነበረው አዋጅ 838 ህዝባር 2006 በነዳጅ ውጤቶች ቁጥጥር ላይ ክፍተቶች እንደነበሩበት የተገለጸ ሲሆን አዲሱ አዋጅ እነዚህን ክፍተቶች ለመቅረፍ ያለመነውም ተብሏል። ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋምን መዝጋት 10 ሺ ብር ያስቀጣል ተባለም። የአዲስ አበባ ከተማ ካቢኔ በአዲስ አበባ ከተማ አስተዳደር የአስፈጻሚ አካላትን ስልጣንና ተግባር እንደገና ለመወሰን በወጣው አዋጅ ቁጥር 84 ህዝባር 2016 አንቀጽ 94 መሰረት ይህንን ደንብ አውጥቷል። በደንቡ መሰረት በአዲስ አበባ ንግድ ቤቶችና ትራንስፖርት አገልግሎት ሰጪዎች እስከ ምሽቱ 3 ተኩል እና 4 ሰዓት አገልግሎት የመስጠት ግዴታ አለባቸውም። በተጨማሪም በምሽት ክፍለ ጊዜ የመግቢያ በሩን ዝግ በማድረግ አገልግሎት የሚሰጥ ከሆነ የንግድ ተቋሙ ለአገልግሎት ክፍት መሆኑን የሚያሳይ በመብራት የሚሰራ ምልክት በግልጽ በሚታይ ቦታ ላይ ማስቀመጥ እንደሚኖርበት በደንቡ ላይ ሰፍሯል። ይህን ደንብ በመተላለፍ የንግድ ተቋሙን ከሶስት ሰዓት ተኩል በፊት የዘጋ ለአንድ ጊዜ የጥፋት መጠን የ10 ሺህ ብር ቅጣት ይጠብቋል ተብሏል። በተጨማሪም ከምሽቱ አራት ሰዓት በፊት የትራንስፖርት አገልግሎት ማቋረጥ፣ ከስምሪት መውጣት አሊያም የስምሪት መስመር ማቆራረጥ አምስት ሺህ ብር እንደሚያስቀጣ ተገልጿል። የከተማ አስተዳደሩ ካወጣው የትራንስፖርት አገልግሎት ታሪፍ በላይ ተሳፋሪውን ማስከፈልም በተመሳሳይ ተመሳሳይ የ5000 ብር ቅጣት እንዳለው ነው የተሰማው። አዲስ አበባን ጨምሮ በአንዳንድ ትልልቅ ከተሞች ኮሌራ መከሰቱን የጤና ሚኒስተሩ አመኑ። የጤና ሚኒስተር መቅደስ ዳባ መንግስት የኮሌራ ወረርሽኝ ይፋ እንዳይወጣ ደብቋል መባሉን ከጠቅላይ ሚኒስተር ጽህፈት ቤት ፕሬስ ሴክሬታሪያት ጋር ባደረጉት ቃለ ምልልስ ተናግረዋል። መቅደስ ኮሌራ አዲስ አበባን ጨምሮ በአንዳንድ ትላልቅ ከተሞች መከሰቱን በቃለ ምልልሳቸው ላይ አምነዋል ሲል ዋዜማ መዘገቡን አቦል ዜና ተመልክቷል። ቀደም ባሉት ዓመታት በሽታው አጣዳፊ ተቅማጥ ወይም አተት ተብሎ ይታወቅ እንደነበር የጠቀሱት ጤና ሚኒስትሯ ኮሌራ በሽታን መከላከልና መቆጣጠር የመንግስት ተቀዳሚ ትኩረት መሆኑን ገልጸዋል። የዶናልድ ትራምፕ ውሳኔ ተሻረም። ዩኤስኤድ ወደ ስራው እንዲመለስ ተፈረደም። አንድ የአሜሪካ ፌዴራል ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር የአሜሪካ ዓለም አቀፍ ተራድኦ ድርጅትን ዩኤስአይዲን ወደ ነበረበት እንዲመልስ ትዕዛዝ መስጠቱን ዓለም አቀፍ የዜና ምንጮች ዘግበዋል። ፍርድ ቤቱ የዩኤስአይዲ በጥድፊያ እንዲፈርስ የተደረገበት መንገድ የአሜሪካ ሕገ መንግስቱን በብዙ መንገድ ጥሷል ሊባል የሚችል ነው ማለቱን ዘገባዎቹ ጠቅሰዋል። የዩኤስአይዲን የማፍረስ ወይም መልሶ የማዋቅር ስልጣን የህግ አውጪ ምክር ቤት ብቻ ስልጣን እንደሆነ ፍርድ ቤቱ ጠቅሷል ተብሏል። የአሜሪካ ውጭ ጉዳይ ሚኒስተር ማርኮ ሩቢዮ ከድርጅቱ 83 በመቶ ስራዎች ሙሉ በሙሉ እንደታጠፉና ቀሪዎቹ በውጭ ጉዳይ መስሪያ ቤቱ ስር መጠቃለላቸውን ከሳምንት በፊት መግለጣቸው አይዘነጋም። ፑቲን ጨዋታ እየተጫወተ ነው ሲሉ የጀርመን መከላከያ ሚኒስቴር ተናገሩም። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በዩክሬን የኤነርጂ መሰረተ ልማት ላይ የሚደርሰውን ጥቃት ለማስቆም የተደረገው ስምምነት ምንም ትርጉም ያለው እንዳልሆነ የጀርመኑ የመከላከያ ሚኒስቴር ተናግረዋል። ፑቲን ማክሰኞ ከትራምፕ ጋር ካደረጉት የስልክ ውይይት በኋላ ሩሲያ በዩክሬን የኃይል መሰረተ ልማት ላይ የምታደርሰውን ጥቃት ለ30 ቀናት እንደምታቁም ተናግረው የነበረ ቢሆንም ነገር ግን ከዩክሬን ጋር ሙሉና አፋጣኝ የተኩስ አቁም ስምምነት ለማድረግ ፈቃደኛ አልሆኑም። የጀርመኑ የመከላከያ ሚኒስተር ቦሪስ ፖስቲሪየስ ለጀርመን ብሮድካስት ዜድዲኤፍ እንደተናገሩት ከሆነም ይህ ወሳኝ የስልክ ጥሪ ከተደረገ በኋላ በመጀመሪያው ምሽት በሲቪል መሰረተ ልማት ላይ የሚደርሰው ጥቃት አልቆመም ብለዋል። ፑቲን እዚህ ጨዋታ እየተጫወተ ነው፣ እናም እርግጠኛ ነኝ የአሜሪካው ፕሬዚዳንት ሁኔታው ለረጅም ጊዜ በትዕግስት ተቀምጠው መመልከት እንደማይችሉ እርግጠኛ ነኝ ሲሉም አክለዋል። በሌላ በኩል ፑቲን የአሜሪካን የ30 ቀን የተኩስ አቁም እቅድ ውድቅ ካደረጉ ወዲህ ሩሲያና የዩክሬን የአየር ላይ ጥቃቶች የጀመሩ ሲሆን ጥቃቶቹን ተከትሎ የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ሩሲያ ሌሊቱን በፈጸመችው ጥቃት የሲቪል መሰረተ ልማቶች ኢላማ አድርጋለች ያሉ ሲሆን በጥቃቱ ሆስፒታልም ኢላማ መደረጉን ገልጸዋል። የዩክሬን ሩሲያ ጦርነት እንዲቆም የሚደረጉ ንግግሮች እሁድ ዕለት በሳውዲ አረቢያ እንደሚቀጥሉ የተገለጸ ሲሆን ትራምፕና ፑቲን በስልክ ባደረጉት ንግግር ላይም ሁለቱ ሀገራት 175 እስረኞች ለመለዋወጥ መስማማታቸው ተገልጿል።